ክርስቶስ አምላካችን ተወለደ። ከተወለደ በኋላ በሁለት ዓመት ወደ ግብፅ ሸሸን ይላል ቅዱስ መጽሐፍ። በመላኩ በህልም ለአረጋዊ ዮሴፍ ተገልጾ፣ ተነስ ሄሮድስ ህፃኑን ሊገድል ይፈልገዋል እና ህፃኑና እናቱን ይዞ ወደ ግብፅ ሽሽ አለው። ግብፅ ሸሸ ሶስት ዓመት ከስድስት ወር አርባ ሁለት ወራት እዛ ከቆየች በኋላ ድንግል ማርያም ልጇን ይዛ ወደ ገሊላ ተመልሳለች። እንግዲህ ክርስቶስ በግብፅ ሶስት ዓመት ከስድስት ወር በዛ፣ በቤተልሔም በይሁዳ ቤተልሔም ሁለት ዓመት ቆየ ብለን ብናወራ አምስት ዓመት ከስድስት ወር ማለት ነው። ምን ይላል መሰላችሁ? የማቴዎስ ወንጌል ምዕራፍ ሁለት ከመጨረሻው ላይ ከቁጥር አስራ ዘጠኝ ጀምሮ ያለውን ላሰማችሁ። ምዕራፍ ሁለት ከቁጥር አስራ ዘጠኝ እንደዚህ ይላል፣ ሄሮድስም ከሞተ በኋላ እነሆ የጌታ መልአክ በግብፅ ለዮሴፍ በህልም ታይቶ የሕፃኑን ነፍስ የፈለጉት ሞተዋልና ተነሳ ሕፃኑን እና እናቱን ይዘህ ወደ እስራኤል ሀገር ሂድ፣ አለው። እርሱም ተነስቶ ሕፃኑን እና እናቱን ያዘና ወደ እስራኤል ሀገር ገባ። በአባቱም በሄሮድስ ፋንታ አርኬላዎስ በይሁዳ እንደ ነገሰ በሰማ ጊዜ ወደዚያም ሄድን ፈራ። በህልምም ተረድቶ ወደ ገሊላ ሀገር ሄደ። በነቢያትም ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ ይልና፣ ምዕራፍ ሁለትም በዚህ ጨርሳል። ከዚያ ምዕራፍ ሶስት ላይ ስትገቡ መጀመሪያው ላይ ምን ይላል መሰላችሁ በዚያም ወራት መጥምቁ ዮሐንስ መንግሥተ ሰማያት ቀርባለች እና ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ ይላል። እንግዲህ ልብ በሉ ክርስቶስ ኢየሱስ አምላካችን ወደ ናዝሬት መቶ ኖረ ይላል። ከየት ከግብፅ። ግብፅ የተሰደደው በህፃንነቱ ነው። በራሱ ሶስትን ስትጀምሩ ደግሞ መጥምቁ ዮሐንስ በዚያን ወራት መንግሥተ ሰማያት ቀርባለች እና ንስሐ ግቡ ብሎ እያስተማረ መጣ ይላል። ልብ በሉ እግዚአብሔር ቤተሰቦች አሁን ክርስቶስ ከግብፅ ከተሰደደበት ጊዜ አንስቶ ዮሐንስ ከዛ ከምድረ በዳ መጥቶ ክርስቶስን እስከሚያጠምቅበት እስከ ሰላሳ አመቱ ድረስ ማለት ነው። ክርስቶስ የተጠመቀው በሰላሳ አመቱ ነው ወደታች ስነነብ እናገኘዋለን። እስከዛን ጊዜ ድረስ ያለው የክርስቶስ የአምላካችን መዋዕል የት ነበረ? ምን ሰራ? ስትሏቸው የመናፍቆ አለም ምላሽላቸው መሆነት ለመናገር የሉቃስ ወንጌል ላይ ብቻ በአስራ ሁለት ዓመቱ በቤተ መቅደስ የፋሲካን በዓል ላይ ሊያከብሩ ወደ ኢየሩሳሌም ሄደው ሲመለሱ ጠፍቶ እንደነበረ አንዲት ቦታ ላይ ብቻ ሉቃስ ወንጌል ላይ ተጽፎ ይገኛል። ከዛ ውጪ ክርስቶስ ኢየሱስ እንግዲህ እሺ በአምስት ዓመቱ ነው እንበል ወደ ናዝሬት መጥቶ ሲኖር ከዚያ ዮሐንስ መጥቶ እስከሚያጠምቀው ከአምስት ዓመት እስከ ሰላሳ ዓመት ቢያንስ የሃያ አምስት ዓመት የክርስቶስ የእድሜ ስራ የት እንደሆነ ምን ሲሰራ እንደቆየ የት እንደነበረ የሚያውቁት ነገር የለም እና ለዚህ ምላሽ መስጠት አይችሉም። ይሄ ፕሮቴስታንቱ ዓለም በተለይ እነዚህን ስልሳ ስድስት መጽሐፍ እንቀበላለን ብለው የሚያስቡ ያም ሆኖ በእነዚህ መጽሐፍ ውስጥ አይገኙም። ነገር ግን የዚህ ክርስቶስ የቆየበት ሰላሳ ዓመት ሙሉ የት ቆየ፣ ምን ሲያደርግ ነበር የሚለውን በቤተ ክርስቲያናችን ተአምረ ኢየሱስ የሚባል መጽሐፍ አለ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ምድር ላይ በነበረ ሰዓት የሰራቸው ገቢረ ተአምራት ያደረጋቸው እያንዳንዱ ነገሮች ተመዝግቦ ተከትቦ የምናገኝበት መጽሐፍ አለ እና በዛ መጽሐፍ ላይ ተጽፎ ይገኛል ማለት ነው። ይቀጥላል። ከዛም በኋላ በነቢዩ በኢሳያስ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምጽ የተባለልህ ይህ ነው እና ይላል። በጥምቅ ዮሐንስ ተነሳ። በዚያን ሰዓት ህዝቡን እየመለስ ያጠምቃቸው ነበረ። ከዛ የሚለብሰው ሰው የግመል ጠጉር ነበረ። የሚበለውም የበረሃን በጣና አንበጣና የበረሃ ማር ነበረ ይበላይ ነበር። ሙሉ ስናነበው ያን ጊዜ በዮርዳኖስ ዙሪያ ያሉ የዛ የአገሩ ሰዎች ሁሉ እየመጡ ይጠመቁ ነበረ። ኃጢአታቸውንም እየተናዘዙ በዛ በዮርዳኖስ ወንዝ ይጠመቁ ነበረ። እያጠመቀ መጥመቀ መለኮት ቅዱስ ዮሐንስ ከፈሪሳውያንና እና ከሰዱቃውያን ወገኖች እየመጡ ይጠመቁ ነበረ። ምን ይላቸው ነበረ? እሱ እናንተ የእፉኝት ልጆች ከሚመጣው መከራ፣ ከሚመጣው ቁጣ፣ ከሚመጣው መከራ እንድትሸሹ ማን አመለከታችሁና ወደዚህ መታችሁ ተጠመቃችሁ እያለ ይገስጻቸው ነበር። እንግዲህ አባቶቻችን ሲታረግሙ እፉኝት በሚወለድ ሰዓት እናቱንም አባቱንም ገሎ የሚወለድ ነው ይላሉ። ሴቷና ወንዱ በሚገናኙበት ሰዓት ወንዱ በዛን ሰዓት ይሞታል ይላሉ። እፉኝት ማለት እባብ ነው እንደምታውቁት፣ የእባብ ዝርያ ነው። የእፉኝት ልጆች የሚላቸው ፈሪሳውያንና እና ሰዱቃውያን፣ እናንተ እፉኝት ልጆች ከሚመጣው ቁጣና መከራ እንድትሸሹ ማን ነገራችሁ ነው ወደዚህ መጣችሁ ይላችኋል? ወንዱ በእንትን ጊዜ በግንኙነት ጊዜ፣ ሴቷ ደግሞ የተፀነሱት ልጆቹ አድገው በኋላ መወለድ ሲደርሱ የእናታቸውን ሆድ እየቀደዱ ነው የሚወጡት ይላሉ ስለዚህ እናታቸው በወሊድ ጊዜ ትሞታለች፣ አባታቸው በሩካቤ ጊዜ ሞታል ማለት ነው። ምንድን ነው የእፉኝት ልጆች ልክ እነዚህ ሰዱቃውያን እና ፈሪሳውያንም ክርስቶስ አምላካቸውን እኛ አብርሃም ልጆች ነን እያሉ አባታቸውን መጨረሻ ላይ ሰቅለው እንደሚገሉ ሲነግራቸው እናንተ የእፉኝት ልጆች ከሚመጣው መከራ እንድትሸሹ ማን ነገር አምላካችን ነው እያሉ አምላካቸውን የሚገሉ ስለነበረ ማለት ነው። እንግዲህ መልካም ነገርን አድርጉ፣ ለንስ የሚገባን ፍሬን አድርጉ። በልባችሁ ይላል፣ አብርሃም አባት አለን እንደምትሉ አይምሰላችሁ። እውነት እውነት እላችኋለሁ ከእነዚህ ድንጋዮችስ ለአብርሃም ልጆች ሊያስነሳለት እግዚአብሔር ይችላል። መልካም ስራን ብታደርጉ መልካም ነው፣ ያለዚያ ግን ምሳር በዛፎቹ ስር ተቀምጧል። መልካም ፍሬ የማያደርግ ዛፍ ሁሉ በዛ ምሳር ይቆረጣል ይላቸዋል። መልካም ፍሬም ባታፈሩ ትቆረጣላችሁ። ልክ የነቢዩ እግዚአብሔር ቅዱስ ኢሳይያስ እሺ ብትሉ ለእኔ ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ብታመፁ ግን፣ እሺ ብላችሁ መልካም ምግባር ባታደርጉ፣ የትርፋ ስራ ባትሰሩ ትቆረጣላችሁ እያለ ነግራቸው ነበረ። እኔስ ለንስሐ የሚሆን በውሃ አጠምቃችኋለሁ። ከእኔ በኋላ የሚመጣ ጫማውን እሸከም ዘንድ የጫማውን ጥፍር ፈታ ዘንድ የማይገባኝ እርሱ ከእኔ ይልቅ የበረታ ነው። እሱም በመንፈስ ቅዱስና በሳት ያጠምቃችኋል። መንሹም በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራ ይከታል፣ ገለባውን ግን በማይጠፋሳት ያቃጥለዋል። ልብ በሉ፣ መንሹ በእጁ ነው፣ አውድማው ፈጽሞ ያጠራል፣ ስንዴውን በጎተራ ይከታል፣ ገለባውን ግን በማይጠፋሳት ያቃጥለዋል። ገለባ የተባለ መልካም ምግባር የሌለው ሕግና ትእዛዙን አክብሮ የማይኖር በስርዓቱ የማይመራ ሰው መጨረሻ ላይ በእሳት በማይጠፋ እሳት ይቃጠላል። ይህንን እያስተማረ እያለ መጥምቀ መለኮት ቅዱስ ዮሐንስ ክርስቶስ አምላካችን በዮሐንስ እጅ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ወረ ኢየሱስ እምገሊላ ገሊላ ሃበ ዮሐንስ እምገሊላ ሀበ ዮርዳኖስ እያል እንደምንዘምረው ሁሉ ኢየሱስ ሄደ። ከየት? ከገሊላ ወደ ዮርዳኖስ መጣ። በዚያን ሰዓት ዮሐንስ ግን እንዴት እኔ በአንተ ልጠመቅ ሲገባኝ እኔ ፍጡሩ በአንተ በፈጣሪ ልጠመቅ ሲገባኝ እንዴት አንተን ፈጣሪን አጠምቅህ ዘንድ እችላለሁ? ብሎ እግዚአብሔር ይከለክለው ዘንድ ወደደ። ኢየሱስ ግን መልሶ ምን አለው? አሁንስ ብትፈቅድልኝ ፍቀድልኝና እንዲሁ የጽድቅን ሁሉ የጽድቅን ስራ መፈጸም ይገባናል እና አለው። ያን ጊዜ የፈቀደለት ኢየሱስ ክርስቶስን በዛ በኋላ ጠመቀው። ኢየሱስ ክርስቶስ በዛ በኋላ ተጠመቀ። ክርስቶስ አምላካችን ከተጠመቀ በኋላ ወዲያውኑ ከውሃ ወጣ። እንደወጣ እነሆ ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ረግብ ሲወርድ በእርሱ ላይም ሲመጣ አየ። እግዚአብሔር መንፈስ ቅዱስ በእርግብ አምሳል ሲመጣ አየ። እነሆም በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ይላል። እንግዲህ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ያለው እግዚአብሔር አብ ነው። በእርግብ አምሳል በእርሱ ላይ የወረደው ደግሞ እግዚአብሔር መንፈስ ቅዱስ ነው። ስለዚህ የዮርዳኖስ ወንዝ በራሷ አንድነቱንና ሦስትነቱን በግልጽ የተረዳንባት ምስጢረ ሥላሴን የተረዳንባት ልክ ደብረ ታቦር ላይ እንዳየነው፣ ደብረ ታቦር ላይ እግዚአብሔር ልብሱ ተለውጦ ነጭ ሲሆን እግዚአብሔር በሰማያት ሆኖ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ ተናግሯል እና ልክ ያ ነገር በዮርዳኖስም እንደሆነ እንመለከታለን። እግዚአብሔር መንፈስ ቅዱስ በርግብ አምሳል መጣ። ኢየሱስ በስጋ ማርያም ተገልጾ በዮርዳኖስ ይጠመቃል። እግዚአብሔር አብ በሰማይ ሆኖ በእርሱ ደስ የሚለኝ የምወደው ልጅ ይህ ነው እያለ የስላሴንና አንድነትና ሶስትነት በግልጽና በጎላ ተረድተነዋል ማለት ነው እና ነገርን ክርስቶስ ኢየሱስ አምላካችን ለምን ተጠመቀ? እሺ ከመጠመቁም ደግሞ ለምንስ በዮርዳኖስ ተጠመቀ የሚለውን እንመልከት። ክርስቶስ ኢየሱስ አምላካችን የተጠመቀው ው ከአሁን በፊት በምስጢረ ጥምቀት ትምህርታችንም በሰፊው እንደተማማር ነው፣ ለእኔና ለእናንተ ሲል ነው። የመጀመሪያው ክርስቶስ ሲጠመቅ ው የሰላሳ ዓመት ጎልማሳ ሆኖ ነው የተጠመቀው። አዳም የሰላሳ ዓመት ጎልማሳ ሆኖ ተፈጥሮ ልጅነቱን አስወስዶ ስለነበር የአዳምን ልጅነት ይመልስለት ዘንድ ኢየሱስ ክርስቶስ በሰላሳ ዘመኑ በማየ ዮርዳኖስ በዕደ ዮሐንስ ተጠምቆ የአዳምን ልጅነት መልሶለታል። አንድም ደግሞ እንግዲህ ክርስቶስ ሲጠመቅ እንደምናስታውሰው ሁላችንም በውሃ ነው የተጠመቀው። ውሃ በማንኛውም ቦታ የሚገኝ ማንኛውም ሰው ሊያገኙ የሚችል ድሀውም፣ ሀብታሙም ለሁሉም የሚገኝ ነገር ስለሆነ ኢየሱስ ክርስቶስም የሁሉም አምላክ እንደሆነ ሲያጠይቅ ጥምቀትን በውሃ አድርጎልን፣ አንድም ደግሞ ፊትን ያሳያል። እኛም በውሃ ብንጠመቅ፣ በንሳ ብንታጠብ ማንነታችን እንደሚጠራ የእግዚአብሔር ልጆችም እንደምንሆን ሲያጠይቅ በውሃ እግዚአብሔር አምላካችን ተጠምቆ ለእኛ ይህን ስርዓት መስርቶልናል ማለት ነው። እንግዲህ ክርስቶስ አምላካችን ባለፈበት መንገድ ሁሉ እኛ ማለፍ እንደሚገባ መርፌ ባለፈበት ክር ይከተላል እንደሚባል ክርስቶስ ባለፈበት ሁሉ እኛ በክርስቶስ ክርስቲያን የተባልን ሁሉ ክርስቶስ ያደረገውን ነገር እያደረገ እንደምንከተል ግልጽ ነው ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ ተጠምቋል። በዮርዳኖስ ለምን ተጠመቀ የሚለው የመጀመሪያዎቹ ሰዎች አዳምና እና ሔዋንን ዲያብሎስ ማለት ነው ከገነት ካስወጣቸው በኋላ አዳም የዲያብሎስ አገልጋይ ናት አገልጋይ ነው፣ ሔዋን የዲያብሎስ ባሪያ ናት ብሎ ጽፎ ሁለት ደብዳቤ፣ አንዱን በሲኦል ውስጥ አንዱን በዮርዳኖስ ወንዝ ደብቆት ነበረ ይላሉ ሊቃውንተ ቤተክርስቲያን። በሲኦል ውስጥ የነበረውን በዕለተ ዓርብ በእፀ መስቀል ላይ ከተሰቀለ በኋላ ወደ በአካለ ስጋ ወደ መቃብር በአካለ ነፍስ ወደ ሲኦል ወርዶ ከሲኦል ያሉ ነፍሳትን ሊያወጣ እንደወረደ በዛ ደምስሶ አጥፍቶታል ይላሉ። በዮርዳኖስ ያለውን ደግሞ ልክ በጥምቀቱ ልክ እንደኔና እናንተ ስጋን ለብሶ በዛ ተገኝቶ ያንን በዮርዳኖስ ወንዝ የተቀበረውን የዕዳ ደብዳቤያችንን ደምስሶ ቀዶልናል ማለት ነው። ስለዚህ የዳደብዳቤያችን ሊቀድልን በዛ በዮርዳኖስ ወንዝ ኢየሱስ አምላካችን ተጠምቋል ማለት ነው። አንድም ደግሞ የዮርዳኖስ ወንዝ ከመነሻው ከአንድ ይመጣል፣ መካከል ላይ ሁለት ይከፈላል፣ ከዛ መልሶ መጨረሻ ላይ በአንድ ይወርዳል ይላሉና መጀመሪያ ላይ አልተጠመቀም፣ መካከል ላይም አልተጠመቀም፣ መጨረሻ ላይ መጠመቁ በተለያየ መንገድ ብናገለግል መጨረሻ ላይ አንዲት መንግስተ ሰማያትን ለመውረሳችን ምሳሌ ሊሆን ከታች አንድ የሆነው ላይ ኢየሱስ እንደተጠመቀ ቤተክርስቲያን አባቶች ያስተምራሉ ማለት ነው። እና ኢየሱስ አምላካችን እነዚህን ሁሉ ስርዓቶች ሊፈጽምልን ለእኔና ለእናንተ አብነት ሊሆን በሰላሳ ዓመቱ በሰላሳ ዘመኑ በዮርዳኖስ ወንዝ ተጠምቆ ምስጢረ ጥምቀትን መስርቶልናል ማለት ነው። በጥምቀት ልጅነት እንድናገኝ ኢየሱስ አምላካችን ለእኔና ለእናንተ ስርዓትን ሰርቶልናል ማለት ነው። እንደምታስታውሱት አንድ የሌሊት ደቀ መዝሙሩ ኒቆዲሞስ የተባለ ሰው በሌሊት ወደ ክርስቶስ ወደ ኢየሱስ እየመጣ ይማር እንደነበረ ሁላችንም እናስታውሳለን። በዮሐንስ ወንጌል ምዕራፍ ሶስት ከቁጥር አንድ ጀምረን ስንመለከት የምናገኘው አንድ ታሪክ አለ እና ይህ ሰው እየመጣ ከኢየሱስ እግር ስር ቁጭ ብሎ ይማር ነበር እና አንድ ቀን ጌታችን ኢየሱስ እውነት እውነት ልሃለሁ፣ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም ብሎት ነበረ። ይህ ሰው በጣም ግራ ተጋብቶ፣ ሰው እንዴት ከሸመገለ በኋላ ዳግም ወደ እናቱ ማፀን ገብቶ ይወለድ ዘንድ ይችላልን እያለ ይከራክረው ነበረ። ክርስቶስ ምን ይለው ነበር? እውነት እውነት ልሃለሁ፣ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ከቶ ሊገባ አይችልም ይለው ነበረ። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል እያለ ክርስቶስ ይህን ሰው ያስተምረው ነበር። እና የእግዚአብሔር ልጅነት ለማግኘት የስላሴ ልጅነት ለማግኘት የግድ በአርባ በሰማኒያችን ዛሬ እኔና እናንተ እንጠመቃለን። ጥምቀት ጥምቀትን ክርስቶስ አምላካችን በሰላሳ ዘመኑ መሰረተልን ማለት ነው። በዕለት ዓርብ ከጎኑ ጎኑን ለንጊኖስ የተባለ ወታደር ሲወገው ውሃና ደም ፈሷል በደሙ ስጋዬን ብሉ ደሜን ጠጡ ብሎ የመሰረተልንን ያንን ክቡር ደሙን መሰረተልን። አንድም ደግሞ ክብርት ቤተ ክርስቲያንን በደሙ መሰረታል። በፈሰሰ ውሃ ደግሞ ጥምቀታችንን መስርቶልናል ማለት ነው እና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከውሃ ተወልደን የስላሴ ልጅነትን ማግኘት እንዳለብን አስተምሮናል ማለት ነው። ያ ከሆነ ግን ኢየሱስ በሰላሳ ዘመኑ አርባ በሰማኒያችን እንጠመቃለን። ነው መናፍቃን የሚያነሱ ጥያቄ አንዱ ይሄ ነው። ሰው ባደገ በማንኛውም በአርባ በሰማኒያ ይሆናል ይላሉ። ይህንን ሊቃውንተ ቤተክርስቲያን በምሳሌና በምስጢር ነው እንደዛ ስርዓት የተሰራበት እንግዲህ ከአሁን በፊት በምስጢረ ጥምቀትም እንደተማማር ነው ወንድ ልጅ ወይም አዳም በተፈጠረ በአርባ ቀኑ ወደ ኤዶም ገነት ገብቷል። ሔዋን በተፈጠረች በሰማኒያ ቀኑ ወደ ገነት ገብታለች። እና ወንድ በአርባ ሴት በሰማንያ ቀን መጠመቃችን መጽሐፈ ኩፋሌ እንደሚለው ወንድ በአርባ ቀኑ ወደ ገነት ስለገባ፣ ሴት በሰማንያ ቀኗ ወደ ገነት ስለገባች ያንን አብነት አድርገን በአርባ በሰማኒያችን ተጠምቀን የስላሴ ልጆች የስላሴ አባል እንሆናለን ማለት ነው እና ይህንን የስላሴ ልጅነት የጸጋ ልጅነትን ለማግኘት የግድ በአርባ በሰማኒያ መጠመቅ አለብን። ዘአምነ ወዘተጠምቀ ይድህን ወዘሰ አምነ ይደየን ይላል። ያመነ የተጠመቀ ይድናል ያላመነ ግን ይፈረድበታል። በጣም ትልቅ ቃል ነው። ይህ ቃል ያመነ የተጠመቀ ይድናል ያላመነ ግን ይፈረድበታል። አንድ ጌታ፣ አንዲት ጥምቀት፣ አንዲት ሃይማኖት ይላል። አሁን ማወረ ቅዱስ ጳውሎስ በሌላ መልኩ እና ጥምቀት አንዲት ናት፣ አትደገምም። ለምሳሌ ዛሬ ተጠምቀናል፣ ተረጭተናል። ይህ ርጭት ያ ጥምቀት አይደለም፣ የልጅነት ጥምቀት በአርባ በሰማንያ የተጠመቅ ነው። የጸጋ ልጅነትን ያገኘንበት የስላሴ አባል የሆንበት ያ ጥምቀት ነው። ይህ ጥምቀት ግን ቄደር የመንጻት ጥምቀት ነው። ልክ በብሉ ኪዳን ይህ ስርዓት ይፈጸም ነበረ፣ እየተጠመቁ ልክ ቅድምም እንዳነበብ ነው እንደሰማችሁት ቅዱስ ዮሐንስ መጥምቅ ወደ እሱ የሚመጡትን ሁሉ መንግሥተ ሰማያት ቀርባለች እና ንስሐ ግቡ እያለ ያጠምቃቸው እንደነበረ ተመልክተናል። ልክ እንደዚህ የንስሐ ጥምቀት ወይም የቄዳር ጥምቀት ይባላል ማለት ነው። አሁን የምንጠመቀው እንጂ ከስላሴ ልጅነትን የምናገኝበት ጥምቀት አንድ ጊዜ በአርባ በሰማንያችን ነው የጠመቅነው። አንድ ጌታ አንዲት ጥምቀት አንዲት ሃይማኖት ብሎ ሐዋረ ቅዱስ ጳውሎስ በገላትያ መልእክቱ ስለሚናገር ማለት ነው። እና ይህን ጥምቀት ጌታ ኢየሱስ አምላካችን ለእኛ ለሁላችን መስርቶልናል ማለት ነው። እና እንግዲህ ለዚህ ታላቅ በዓል እንኳን አደረሳችሁ። እንኳን አደረሰን ብለናል። ከበዓሉ ረድኤት በረከት እንዲያሳተፈን እግዚአብሔር አምላካ ደግሞ ከቁጥር ሳያጎል ዳግም በአመቱ ተሰባስበን ስሙን እየጠራን እንደዚሁ እንድና እግዚአብሔር አምላካችን መልካም ፈቃዱ ይሁንልን። ዘመን ከተሰጠን አይቀር ደግሞ ቀሪ ዘመናችን ለንስሓ ወደ እሱ የምንቀርብበት ትላንት ከነበረ ማንነታችን ዛሬ አንድ እርምጃ ቀርበ ነው፣ ከሆነ ከዛሬው ደግሞ ለነገው አንድ እርምጃ ወደ አምላካችን ቀርበን በፍቅሩ ተስበን በፍቅሩ ተማርከን በቤቱ እየተመላለስን ጊዜያዊ የሆነው ዘመናችንን በቤቱ እንድናሳልፍ እግዚአብሔር አምላካችን ይርዳን፣ ይፍቀድልን። የእግዚአብሔር ቤተሰቦች ለዛሬው ዕለት የበቃን ትምህርታችን ያስተማረን የመከረን ቸር አምላካችን ስሙ ይክበር ይመስገን።